በእውነተኛ ታሪክ ላይ የተመሰረተ ፊልሙ ሲጀምር ከልደቷ አንድ ቀን በኋላ ፒዩ የተባለች ልጅ ከእናቷ ፑጃ አጠገብ አልጋ ላይ ነቃች። ፑጃ አሁንም የተኛች ትመስላለች። ፒዩ ደግሞ ለመቀስቀስ ብትሞክርም እሷ ግን ልትመልስላት አልቻለችም። ፒዩ እናቷን ለመቀስቀስ በመሰራጨቷ አሻንጉሊቷን በመያዝ ከክፍሉ ወጥታ ከደረጃ ወርዳ ወደ ሳሎን ትሄዳለች። ካለፈው ቀን የልደት በዓል ጋር በተያያዘ ቤቱ ምስቅልቅል ወጥቷል። ፊ ወደ ሳሎን እንደደረሰች አባቷ ጋውሮብን በአቅራቢዋ እንዳለ ለማየት ጠራችው፣ ግን ማንም መልስ አልሰጣትም። ፊ ለጥቂት ጊዜ ከተራመደች በኋላ በሩን ሂዳ ለመክፈት ሞከረች፣ እጇ ግን መያዣው ላይ መድረስ ስላልቻለ ተስፋም ቆረጠች። በመጨረሻም ከበሩ ስር ያለውን ጋዜጣ በመያዝ ለእናቷ ለመስጠት ቀስ በቀስ ደረጃውን ወደ ላይ ትወጣለች። የሄደችም እንዳለ ከቧንቧ ውስጥ የውሃውን ድምጽ ስለሰማች ሁጃ እንድትመጣም ጮኸች። እንደተለመደው ፑጃ መልስ ስላልሰጠቻት ወንበር ፈልጋ ከላይ ላይ በመውጣት ለመዝጋትም ትሞክራለች። ነገር ግን ልትደርስበትም ባለመቻሏ ትታውም ትሄዳለች። ብዙም ሳይቆይ ፒዩ ያለምንም እርዳታ የቴሌቪዥን ሪሞት በመያዝ የተለያዩ ቻናሎቹን እየሞከረች እያለ ጭፈራ ያለበት የመዝናኛ ቻናል ታገኛለች። በዛን ሰዓት ፒዩ አብራ ከቲቪው ጋር መጨፈርም ትጀምራለች። ፒዩ ግን አብራ ከፑጃ ጋር መጨፈር ስለፈለገች አሁንም ሂዳ ለመቀስቀስም ትሞክራለች። ነገር ግን እናቷ ከባድ እንቅልፍ ውስጥ ያለችም ትመስላለች። ፊዩ እንደገና ከክፍሉ ውስጥ የቴሌቪዥን ቻናሉን ወደ ፊልም ጣቢያ ትለዋውጠዋለች። በዛን ሰዓት እናቷ የምትወደውን ኦፔራ ሲጫወቱ ስታይ በድጋሚ ለእናቷ ለማሳወቅ ወደ ክፍሉ ትሮጣለች። ግን እናቷ ችላ ስላለቻት ምናልባት ብላ የቴሌቪዥን ድምፁን በጣም ብትጨምርበትም ድሮ የምትቆጣት እናቷ ዝም ስትላት በድጋሚ ለመንካትም ትገድዳለች በዛን ሰዓት ድንገት የፑጃ ስልክ ሲጠራም ሰማች ዙሪያውን ስትመለከትም መደርደሪያው ላይ ስልኩን አየችው እናም ወደዛ መራች ልትደርስበት ስላልቻለች ወንበር ፍለጋ ወርታች ስትሄድ ስልኩ መደወሉን አቁሟል ከዛም ፒዩ ወንበሩን ደረጃው ላይ ትታው ትሄዳለች። በዛን ሰዓት ሽንት ቤት መውጣት ስለፈለገች አሁንም እናቷን ለመቀስቀስ ብትሞክርም ግን መልስ ስላጣች ፒዩ በራሷን መጸዳጃ ቤት መሄድ እንዳለባት ተገነዘበች ሽንት ቤት ሄዳ ስትመለስም መቀስቀሷን አላቆመችም ነበር፣ ምክንያቱም ምን እንደተፈጠረ የምታውቀው ነገር አልነበረም። ምን ማድረግ እንዳለባት ግራ እየተጋባች እያለ ስልኩ በድጋሚ ይጠራል። ከዛን ቅድም ደረጃው ላይ ጥላው የመጣችውን ወንበር በመያዝ ስልኩን ለመያዝ ትሞክራለች። ነገር ግን አትሳካላትም። ከዛም ለእናቷ ምን እየሰራች እንደሆነ ለማስረዳት ትሞክራለች። ይህን የምታደርገው እናቷ እንድትነሳላት ነበር ስልኩ መደወል ካቆመ በኋላ ውሃውን በመክፈት መጫወትም ትጀምራለች። እናም ፑጃን የማትወደውን በጋውራም ስሊፐር ላይ ውሃ እያፈሰች ብትሞክርም ግን ፑጃ ያስነሳት አልቻለም። እናም የተለያዩ የጥርስ ብሩሾችን በመያዝ ለመቦረሽ ትሞክራለች። ነገር ግን በዚህ ሁሉ ሁኔታዎች የድካም ስሜት ስለተሰማት አሁንም ፑጃን ሂዳ ለመቀስቀስ እየሞከረች እያለ አንድ ጠርሙዝ ከፑጃን እጅ ይወርቃል። እናም ፒው ምን እንደሆነ ስትመለከት የእናቷ መድኃኒት እንደሆነም ታያለች። ከተዘረገፉት መድኃኒቶች ፒዩ አንዱን መብላት ትችል እንደሆነ ጠየቀቻት። ነገር ግን ምንም ምላሽ አላገኘችም። ፒዩ በመጨረሻም የቻለችውን መድኃኒቶች ካስገባች በኋላ የተቀሩት ወለሉ ላይ ይቀራል። በዛን ሰዓት ስልኩ መደውል ይጀምራል። ከዛን ወንበሩ ላይ በመውጣት የምትችለውን ዘላ ስልኩን ለመያዝ እንችላለች። ነገር ግን ጥሪውን እያጌች እንዳለ ድንገት ከእጇ ወድቆ ከመደርደሪያው ስር ተንሸራቶባታል። እናም ስልኩን ካለበት ለማውጣት ስትሞክር የአባቷን ድምፅ ትሰማዋለች። ገውራብ ከቤት ከመውጣቱ በፊት ወፍቻ በነበረው ክርክር ተናዶ ነበር። በባህሪዋ በመሰላቸቱ ያናግራት እንደማይፈልግም ተናግሯል። እሷ ደግሞ ወደ ካልካታ የሚያደርገውን በረራ ባለማቋረጡ ምክንያት ጥፋተኛ አድርገዋለች። በዛ መካከል የምታደርገው ነገር ሁሉ እሱን እንደሚያናድደውም ገልጿል። ለጉዞ የሚያስፈልጉትን ሌሎች ነገሮች አለማዘጋጀቷም አናደዝም ነበር። ስለ ባህሪዋ የተገረመ ከነገራት በኋላ ሊሄድ እንደሆነም ነገራት። ከቤት ከመውጣቱ በፊት የልብስ መተኮሻውን ወይም ካውያውን ማጥፋት እንደረሳና እንድታጠፋው ነገራት። አደራሽ ልጄን እንዳይጎዳት አጥፊው ብሎ አስጠንቅቋትም ነበር። ስልኩ ከመደርደሪያው ስር ከመግባቱ በፊት የስልኩን ማንሻ ተጭነው ስለነበር ጋውራቭ የልጁን ድምፅ ስታቃሰት ይሰማታል። እንዲሁም ለፑጃ ይሁ ደህና እንደሆነች ይጠይቃታል። ምክንያቱም የፑጃ ዝም ማለት ሁልጊዜ ችላ ስለምትለው እንደዛ መሶ ስለነበር ደህና እንደሆነና ልጄን አደራ ብሏት ስልኩን ዘገው እንደተለመደው እናቷን ለመቀስቀስ ስትሄድ ፊቷ ላይ ጠባሳ ላይ ታያለች። ከዛም ክሬም መቀባት እንዳለባትም ተገነዘባለች። ክሬም ፍለጋ እየሄደች እንዳለ ድንገት ሊፕስቲክም ታያለች። ከዛን ከንፈሯን እየቀባች እንዳለ መስታወቱ ላይ የሆነ መልዕክትም ታያለች። ትርጉሙ ፑጃ ባሏ ባደረገው ነገር ተናዳ ጉድባ የሚል መልዕክት ነበር። አክላም እኔ ላንተ ብዬ ከቤተሰቦች ጋር ተጣልቼ ተለያይቼ አንተ ግን ጥለከኝ ሄድክ ብላም ጽፋለታለች። እሷ ከመሞቷ በፊት እንዲሁም እሱ እንዲህ ብሏት ነበር አንቺ ካርሞትሽ ወደ ቤት አልመለስም ብሏትም ነበር። እሷም ፒዩን ከሷ ጋር ለመውሰድ እንደምትፈልግም ገልጻ ግን ይህን ለማድረግ ድፍረት እንዳላገኘችም ተናግራለች። መልእክቱም በስንብት ያበቃል። እናም ፑጃ ደህና ሁን እንዳለችው እንዳለቹ በዚያው ቀን ጧት ከገውራብ ጋር በተፈጠረ ክርክር ህይወቷን አጥፍታለች። ፊው ግን ምን እየተካሄደ እንደሆነ አታቅም ነበር ከንፈሯን ሊፕስቲክ ተቀብታ ለእናቷ ለማሳየትም ወጣች። ግን አሁንም መልስ አላገኘችም ከዛም በኋላ ዞር ስትል ከፊሉን ወስዳ የፑጃን ፊት ትቀባው ጀመረች የቀረውን ደግሞ ወለሉን ቀባችው አውየውን በጣም ስለሞቀ ጭስ ከውስጡ መውጣትም ይጀምራል። ፊው ጭስን አይታለች ግን ከየት እንደመጣ ግን አታውቅም ነበር ጉሎ አድሮ ሊሆን እንደሚችል ትገነዘባለች እናም ከብረቱ አጠገብ ያለውን ጨርቅ ስትነካው አቃጠላት። ከዛን ካውያው እንደሆነ ለማረጋገጥ በድፍረት ነካችው። ስትነካውም ሲያቃጥላት ማልቀስም ጀመረች። ከቡጃ ላይ በመውጣት ከላዩ ላይ ወጥታ ብትተኛም ግን መልስ አላገኘችም። በዛውም ፒዩ ድንገት እንቅልፍ ወስዷት ስለነበር የስልክ ጥሪ ትሰማለች። ነገር ግን ችላ ብላ ታዎቹ ስለራባት እናቷን ምግብ ስጪኝ ብላ ስጠይቃት ግን ምንም መልስ ስላላገኘች በራሷ መንገድ መብላትም ትጀምራለች። ድንገት መደርደሪያው ላይ ወተትም ታያለች። አንስታ ለመጣት ስትሞክር ይወድቅባታል። ከዛን ደንግጣ የተደፋኑት በፎጣ ለማጽዳት ትሞክራለች። ከዛን ተናዳ ወደ ኪችን በመግባት የታሸገ ዱቄትን ታገኛለች። ከዛን ማይክሮዌቭ ውስጥ ታስገባለች። ታስገባችሁም በኋላ ምንም የማታውቀው ነገር ስለሌለ ማይክሮዌቭ ውስጥ ይሽከረከር ትዝናናለች። ነገር ግን ያስገባችሁ ዱቄት ያራል። ከዛን ተናዳ በጎን የጋዝ ማንደጃውን በመለኮስ እዛም ላይ ለመጥበስም ታስባለች። ነገር ግን እሱም እንዲሁ አሮባታል። ለማንኛውም ስለሚያቃጥል ምንም ማድረግ አልቻለችም ነበር። በእሱም ተናዳ ወደ ፍርጁ በመሄድ ለመክፈት ትሞክራለች። ከብዙ ልፋት በኋላ ከፈተችው፣ እናም ያገኘችውን ምግብ መብላትም ጀመረች። ከፍርጁ የታችኛውን ክፍል በማጽዳት እዛ ውስጥ መግባትም ስለፈለገች ያሉትን እቃዎች ካስወገደች በኋላ ውስጥ በመግባት ብዙ ደቂቃዎች ከቆየች በኋላ ለመውጣትም ስትሞክር ፍርጁ መክፈት ተቸግራ ነበር ነገር ግን ከብዙ ልፋት በኋላ ከፈተችው። በዛን ሰዓት ከፍርጁ ከላይ ያሉት እቃዎች ሁሉ ወድቀው ተሰበሩ። ከዛን የወደቁትን ምግቦች እየበላች እያለ ድንገት የሆነ ሰው በሩ ጋር መጣ። ሰውየውም ቆሻሻ ገንዳ የሚጠራቀሙ እቃዎችን ለማንሳት ነበር፣ ነገር ግን ፒዩ እየበላች ስለነበር ችላ ብላ አሳለፈችው። ሰውየውም ከሄደ በኋላ ፒዩ እግሯን ወደ በሩ ቀዳዳዎች በማስገባት ለመጣራት ብትሞክርም ሰውየው ጥሏት ሄዷል። ፒዩ ተስፋ ቆርጣ የያዘችውን ዳቦ ወደ እናታ በመውሰድ እንድትበላ ብትሞክርም ግን መልስ አላገኘችም። በልታም እንደጨረሰች ፊኛዎቹን ማፈንዳትን ጀመረች። ፊኛዎቹም ያሉት ከካውያው ስር ስለነበሩ ፊኛዎቹን ስትል ካውያውን ረስተው ነበር። ድንገት አንዷ ፊኛ ከካውያው አጠገብ ስትደርስ ሙቀቱ አፈነዳት። ፒዩም ደንግጣ አሻንጉሊቷን ይዛ ወጣች። ፒዩ ማስመሪያውን በመጠቀም ስልኩን ለማውጣት እየሞከረች እያለ ተሳካላት። ድንገት ጋውራብ ደወለ። ከዛም ፒዩ አነሳችው። ፑጃ የት እንዳለች ጠይቃት ከክፍሉ ወጥታ እንደሆነች በመናገር ስልኩን ይዛ ወደ ፑጃ በመሄድ ስልኩን ለእናቷ አባቴ ደውሏል ብላ ለመስጠት ብትሞክርም መልስ ግን አላገኘችም። በዛን ሰዓት ምን እንደተፈጠረ ሊገባው አልቻለም። ፒዩ ስልኩን አስቀምጠው ለመጫወት ሄደች። እሱም ለብዙ ሰዓት ቢጠብቃትም መልስ ያገኝ አልቻለም ነበር። ፒዩም እየተጫወተች እያለ ድንገት ካውያው ያለበት ገመድን ስትስበው ካውያው በብረት በኩል ወደቀ። ብረቱም ሙቆ ስለነበር በጣም መጨስ ጀመረ። ፒዩም ፊልም እያየች እንዳለ ቲቪው ጠፋ። ችግሩ ምን እንደሆነ ለማወቅ ከቲቪው ጀርባ ያሉትን ገመድ ለመንካት ብትሞክርም ምንም ቲቪው ሊበራላት አልቻለም ነበር። በዚህ መካከል ጎረቤቶች ሲያወሩ ሰምታ ከበሩ ስር ተኝታ ለማየት ብትሞክርም ምንም ማድረግ ግን አልቻለችም ነበር። ጎረቤቶቿም ማንም ምን ቢሆን ግድ አይሸጣቸውም ነበር። ፒዩም ሙዚቃውን እስከ መጨረሻው በመክፈት ጎረቤቶቿን ለመረበሽ ብትሞክርም ማንም አልሰማትም ነበር። በዛም መካከል ፒዩ ወለሉ ላይ ባለችበት ተኛች። ስትነቃም ወደ እናቷ በመሄድ ለመቀስቀስ ብትሞክርም ምንም አዲስ ነገር የለም። ቅድም የለኮሰችው ማይክሮዌቭ ፈንድቶ አስደነገጣት። እያለቀሰችም ደረጃውን መውጣትም ትጀምራለች። ፒዩ ለእናቷ ውጭ ወጥታ መጫወት እንደፈለገች ተናግራ ወደ በረንዳው ወጣች። ከዛን ከላዩ ላይ ሆና አሻንጉሊቶቿን በመወርወር የሰዎችን ቀልብ ለመሳብ ብትሞክርም ግን ማንም ሊያያት አልቻለም ነበር። ድንገት አንዱ አሻንጉሊቷ ስትጥለው የውጨኛው ብረት ስላስቀረባት እሱን ለማምጣት ፈለገች እና ብረቱ ላይ ወጣች። ነገር ግን ፈርታ ስለነበር ወደ ቤቷ ተመልሳ ገባች። ከዛን ጋውራብ ደውሎ ስለነበር ስልኩን አነሳችው። ጋውራብ በመደናገጥ ለምንድን ነው ስልኩን እናትሽ ማታ ነሳው ብሎ ስለጠይቃት ተኝታ ነው። ግን አንተ የት ነህ ብላ ጠየቀችው። ካልካታ ለስብሰባ ሂዶ እንደነበር ይነግራታል። እናም በጣም እንደሚወዳት እየነገራት እያለ ስልኩ ባትሪ ነው ይላል። እሷም ስልኩን አስቀምጣ ወለል ላይ ያሉትን መድኃኒቶች መብላትም ትጀምራለች። የህመም ስሜት ስለተሰማት እዛው ላይ ተኝታ፣ አባቷም እየተካሄደ ያለው ነገር ጥሩ ስሜት ስላልተሰማው ወደ ቤት መምጣትም እንዳለበት ስለተሰማው የአየር ትኬት ቆርጦ በመምጣት ላይ እያለ ቤቱ በጨለማም ተውጧል። ፒዩ እያነቀሰች እያለ አባቷ ድንገት ሲደርስ ቤቱ እንደማይሆን ሆኖ አገኘው። ሚስቱም ሕይወቱ አልፏል፣ ልጁም ታማ አገኛት። ይሄ ሁሉ የሆነው ሚስቱ ስላስከፋትና መጥፎ ውሳኔ ስለወሰነ ነበር። ውድ ቤተሰቦቼ፣ እዚህ ፊልም የምትማሩት ነገር ቢኖር በእናንተ ውሳኔ ምክንያት የሌሎች ህይወት መጥፋት ሊሆን ስለሚችል ውሳኔያችሁን ረጋ ባለመልኩ መወሰን እንዳለባችሁ የሚያስረዳ ፊልም ነው። እናም ለዚህ ቤተሰብ አዲስ ከሆናችሁ ይህን ፊልም ላይክ፣ ኮሜንትና ሼር በማድረግ ተደራሽነት እንዲኖረው ማድረግ ይኖርባችኋል። በቀጣይ እስከማገኛችሁ ሰላም ጤና ከእናንተ ጋር ይሁንልኝ። ወድጃችኋለሁ። ዘና ሁኑልኝ።